ትላንት እኮ አግኝቶኝ ነበር፣ አይደለ እንዴ? ትላንት እኮ ሲለምነኝ ነበር። ኪዮ ህይወት ያስቀናል። ቶዬን እንድትናገሪ አልፈልግም። ሲያምር ጭራሽ ነው የምልሽ። እንድትመጪ አልፈልግም ጭራሽ አነሳሽ ማለት እርጉት ስለሆንሽ ነው እንጂ አዳፋሽ ነበር። ሰላም ሰላም፣ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ ባላችሁበት ሰላማችሁ፣ ጤናችሁ እዝት ይበልልኝ። እኔ እንግዲህ ደህና ነኝ ማለት ይቻላል። እግዚአብሔር ይመስገን ሁሉም በጥሩ ላይ ነው ያለው። ከቶርፋ ጋር እና ከአኑ ጋራ ትናንት በጣም ተናድጄ ፍጣልቻቸው ነበረ። ከቶዬ ጋር እስካሁን ድረስ እንደተኮራረፍንን ማለት አናዶኛል። ሁኔታ ምናምን ነገር አናዶኛል። አሁን ደግሞ ጥፋተኛ ሆኖ ራሱ ትላንት በቃ ሰላም ሳይለኝ ሲቀር ደግሞ የባሰ ነው ያጋለኝ። ናፍቆኛል እኮ ነው ስለመናገር ከሆነ ፋሚሊ ሱማሪያ ምን ናፍቆኛ ልቅፍ ባደርገው ደስ ይለኛል ምናምን ነገር፣ ግን በዛ ሰዓት ላይ ጭራሽ ደግሞ እንደ ጥፋተኛ ሆኖ የሆነ አላ ዝም ነገር ሲለኝ አናደደኝ ይባስ ማለት ነው እና ለምድ የቅርት አመት ታደረግ ለስና ነገር ምትለኝ ሰዎች ትንሽ ይቀጣ መቀጣ ስላለበት ነው። ትንሽ ይቀጣ ና ከተቀጣ በኋላ ወደ ይቅርታ የምንገባ ይሆናል። ቤተሰቦች እንግዲህ ዛሬ አዲስ ነገር ይላችሁ ነው የመጣሁት። የአዲስ ነገር መጀመሪያ ላይ እኔ ነኝ። ሲቀጥል ደግሞ ዛሬ ይደውላል ብዬ አላሰብኩ ሰው በድጋሚ ይደውላል። ማን ይመስላችኋል? ሰላም የአኑ ሚስት። ትላንትና ፍቅረኛዋን ስላገኘሁባት ትንሽ ሳታዝን አልቀረችም መሰለኝ። እኔ እንጃ እንጂ ግን ምን ብዬ ልንገራችሁ፣ አደዋወሏና አነጋገሯ በጣም ላገኝ ይፈልጋል። አሁን ደግሞ እስቲ ከየትኛው ቤት ውጪ ልትለኝ ይሆን ወይ ከየሲጂ ልትለኝ እንደሆነ አልገባኝም። ባሏ ምን ሄድ ሊተወኝ አልቻለም። ገጠር ስሄድ ገጠር ይሄዳል፣ ከተማ ስገባ ከተማ ይገባል። በሄድኩበት ሁሉ አለ አዲስ ይወጅ ጀመርኩኝ ስል ለምን አዲስ ይወጅ ጀመርሽ ብሎ ባከረዩ ይላል። ብቻ ምን ብዬ ልንገራችሁ እያለ አይደለ በቃ ሁኔታዎች ሁሉ ውዝግብ ግብግብ ግብግብ እያሉብኝ ነው። እሷ ራሱ ወይ ለምን እንደማከለከለው ወይ አስራት አስቀምጠው እኔ ምንም ማድረግ ስላልቻልኩኝ በአሁኑ ሰዓት ላይ ማለት ነው። እና ፋሚሊያዎች እንግዲህ እሷ መታ እንግዲህ ምን እንደምትለኝ አላቅም። የምትለኝ ነገር አሁን እንዲሁም ደርሻለሁ ስትለኝ ነው ካሜራ ያበራሁትኝና ሁኔታዎቿ ምናምን ነገር አወራሯ ምናምን ነገር ደስ አይልም፣ ግን ደግሞ በተሻለኝ አቅም በትዕግስት ሰላም በሆነ መልኩ አሁን ላይ ያለች ትንሽ ጊዜ ናትና፣ ይችን ትንሽ ጊዜ ደግሞ በሀገሬ ውስጥ በጣም ሰላም ሆኜ ነው ማሳለፍ የምፈልገው። በጣም ሰላም ሆኜ ማለት ነው ማሳለፍ ስለምፈልግ፣ እሱን ሰላሜን ደግሞ እሷ እንድትረብሽብኝ አልፈልግም። ስለዚህ ያቻት እንደውም እየመጣች ነው። እንዴት እንዴት አሁን ፈጣሪ ማለት ትዕግስቱን ይስጥሽ በሉኝ።

ሽ ለምን ለምድ ወ ቶች መች ገባው እንደ የገባ ሰው ነው ከህይወት ሲወጣ። እኔ ግን እስከ ማውቀው ድረስ ያረገዘሽ ሴት እንደዚህ አትገላለጥም። ሌላው ቢቀር ቀሚስ መልበስ ልመያጅ እኔ ስልሽ፣ እርጉዝ ሴቶች ቀሚስ ሲለብሱ የበለጠ ደስ ይለኛል። ምንም

እሱ ይልቅ ተከትሎኝ ለምን መጣ? ቪዲዮ ምን ብለሽ ሊሰራሽ? አሁን ስለ አሁን ከሌላ ከሌላ ሴት እንትን ልጅ ስላለው ስላረገዘችበት ሚስቱ በቃ ህይወቴ እንደዚህ ሆነ ምናምን ምናምን ብለሽ ገጠር ልጣፊ ነበር። እቺ ያለ ድራማሽ ምን ልሰሪ? ቤት ሳይው አይደለም። አንደኛ ነገር ይልሽ አንደኛ ነገር ለልጅሽ ደስ ብሎኛል። ፈጣሪ የሆድሽን በጀርባሽ አድርግልሽ

ነዴትም አታርጂ እኮ እቺ ምንም አንቺ ምትወጫ የለሽም። በቃ ቀን በቀን ድራማ እየሰራች ነው። እሱ እሱ ታውቂዋለሽ፣ የዋ ሰው ነው። እንኳን አንቺ ለማንም የሚተርፍ ሰው ነው። አኑ አዎ፣ በጣም በዶይ በቃ ምክንያት ነው እንደዚህ ሆነችው። በኔ ምክንያት ነው ጥላ

ውጪ በደንብ አለ ታቀርሽ፣ አይደል በጣም ጥሩ ጥሩ። ሆስፒታል አለ እዛ። የሄደው የዘመድ ቤት ነው። ሁለተኛ ነገር ደግሞ እዛ ለሰራ እንጂ ተንደላቅቄ ለመኖር አይደለም። መታከምበትን ገንዘብ እዚህ ሁለት ጊዜ ይታከምበታል። አመሰግናለሁ ስላሰብሽልኝ። ጎበዝ አሳቢ ነሽ

አንደኛ ነገር ይኸውልሽ፣ የምታወሪው ነገር ላይ ኧረ እባክሽ፣ የምታወሪው ነገር ላይ ሰው ተከፍሎበት የሚመጣ እንጂ የሚገዛና የሚሸጥ ሰው አይደለም። አንቺ ስነ ስርዓትሽ አሁን ከኔ ጋር ልትደባደቢ ጉዞ ነው።

ትላንት እኮ አግኝተኝ ነበር። አደለ እንዴ? ትላንት እኮ ሲለምነኝ ነበር እያለኝ ነበረ። ባልሽን እኮ መጠበቅ ያለብሽ በቃ አዲስ ሕይወት አትጀምር የሚለኝ በእሱ ምክንያት ስለሆነ ነው። አዲስ ሕይወት መጀመሪያ አይጠበቅብኝም። አዲስ ለማስቀናት ለምን ቪዲዮ መስራት አይደለ? አንቺን ለማሳራርና ለማቃጠል እኔ የሆነ ነገር ሆንኩኝ ብለ አኑ ተንደርድሮ እንደሚመጣ ታውቂያለሽ፣ አይደለ? አሁን ራሱ ዝም ብለሽ ኪያ አንቅፋት መጥቷታል ብትዩ ብሎ ሲልም ግን ደግሞ አንደኛ ነገር ባለቤትሽ ነው ልጅሽ ከተወለደን በኋላ እንደዚህ የእምባ ከረዩ አይነት ነገር

ምነው፣ የቆለሻል መሰለሽ? ማ የሚያደርግሽ አ አኑ ማካየው ይናደዳል። አሁን መተሽ እየተናገርሽኝ ስለሆነ እሱ ብዬሽ እንደሆነ ይገባዋል። ገባሽ አይደለ? ግን አንቺ በቃ ድራማሽ አያልቅም፣ ምሰሪው ነገር አያልቅም። እሱ መቶ ልጅ፣ አለች የልጅ አባት ምክንያቱ እኔ ልጅን ሕይወት አከብራለሁ። ስለዚህ ምን አንድ ውጪ ነው ብለሽ ቤተሰቦችን በጣም

አዳፋሽ ነበር ነው ምንድነው? ምክንያቱም ቶፋና እየተናገርሽ አይደለሽም እለሽለት ነው ፍቅረኛ ያ ያልቅሻአለብባእናደፍ ለፍቅረኛ አይታዘንም አሉ እንደ አይደለም ከእዛ ደግሞ ያኛው ደግሞ አንድ ደግሞ ፍቅረኛ አይደለሽ። እንደው ለፍቅረኛ አይደለሽ። እንደው ታድለሽ ታድጊ እኮ ህይወት ያስቀናል። አይደለ አትጥኝ ብዙ አንቺ አንዱ አንቺ አንዱ አንቺ እኮ የመልክ የለሽ ወይ አቋም የለሽ ወይ ፀባይ የለሽ አንቺ ሁሉም አለሽ።

አሁን ላይ እኮ እኔ የራሴን ሕይወት ጀምሬያለሁ፣ እያልኩሽ እንደ ከጀመርሽ ድራማ ሹት ሕይወትሽ ለምንድን ነው ሚዲያ ልጅ ያወጣሽ? እሱን እንዲመጣብሽ የምታደርጊው እሱ። ለምን ካዲያ ሚዲያ ላይ ያወጣል እንዴ? እኮ ሚዲያ እኮ በቃ አሁን ላይ እኮ የራሴ ስራዬ ነው የኔ ሕይወቴ ነው ላይፌ ነው። አይፌን ደግሞ ለሰዎች ያሳላልፋለሁ። አይ ታመመት ያልሽ አንቲ ምን ይታመመት ያልሽ አንዱ እንዲመጣ ነገር ነው። አሁን ነው ተሻለኝ። አይ ደህና ነው። ዘይ ፋሚሊዎች አይንሽ እንዴት ነው ተሻለሽ? የጸበል አድጊበት የሰውራው ማርያም ምናምን ነገር ስሉኝ የነበረ አሁን ጨረሽ፣ ሰድብሽ በእዚያው። ካንቺ በላይ እኔ ለልጇ አዘንኩ። ለምን ለምን ለምን ታዘኝነታለሽ? እኔ እናቱ እያለሁ በጣም እኔ እናቱ እያለሁ ለምን ቢወጣ ደስ ምን በታደለ ምን ያህል በታደለ ነበር። ባይዞ እኔ ስለ ልጅሽ ማውራት አልፈልግም። ልጅሽ ምንም ነገር አያውቅም። ልጃችሁ በጣም ንጹህ ልቦና ያለው ምንም ነገር የማያውቅ ነው። እናንተ ናችሁ ከይሲዎች፣ ሁለታችሁ። አንድ ነገር ልንገርሽ፣ አሁን ላይ እኔ ከአንቺ ጋር ራስ ምታት ነሽ። ዛሬ ደግሞ ጥሩ ቀን ነበር የጀመርኩትኝ፣ እግዚአብሔር ተመሰገኝን። አሁን ደግሞ ክብርሽን አጠብቂ። እኔ ክብር የለኝም፣ ክብር የለኝም። ሰላም እርጉዝ ባትሆኝ ይኖረው ኪዳን፣ ምረትን ነው ምንሽ ማለት ነው ነበር። አንደኛ ነገር፣ ከዛ በኋላ ኪያ ልጇንና ሰላምን ገደለሽ ተብለሽ እኔን ስም ለማጥፋት አይደለም አደርገው

ምን ነው አቶ እን አልፈለግሽም? ምን ዲ ማርገዝሽ ለነገሩ ዘለሽ አልጠገብሽም። ገና ወደ ማርገዝ መሄድሽ ነው። መጀመሪያ ላይ በኋላ ልወጣ ማለት ነው። በጣም ትንሽ በጣም

እስከዛ ግን አንድ ምን ገናኝ ብልሽ ምን አታገኝም። እንደገና ደግሞ በቃ ለምን እሱ እንዲገናኝ እንዳይ ላይ አታደርጉ አንቺ ለምን ብቻ አሉ። እሺ ድራማ እሺ ምንም ማያገባኝ ሆነም ቀረ ግን አዲስ ህይወት ጀምሬ እንኳን ሊተውኝ እሱ እንጂ ነው። ድራማ አይደል? አንደኛ ነገር ሌላ ነገር በኋላ እርጉዝነሽ

ሰላም የምንሹ ነገር አለ? አፍሽን ዝዞር በይል ሰላም ደህና ነሽ? እሺ፣ ምን ትሸኝሽ ነው

አስቧል አኑ መቼም ነው ይቅር የማይለኝ። መቼም ማለት ነው በእኔ ምክንያት እሷም ልጇም የሆነ ነገር ቢሆኑ መቼም ነው ይቅር የማይለኝ። መቼም ጭራሽ ነው ይቅር የማይለኝ። ኪዳነምህረት አትፋው በቃ ካሜራውን